ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጥቶ ይጋፋኛል ይላል። ያላህን ሪዝቅ ረዛቁ አላህ ከጎን ይክፈት፣ ፊትለፊት ይክፈት፣ አላህ ለአንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘ ከገባህ የእኛዎች አብረው ከሌሎቹ ጋር ብር ይመደብብሃል፣ ሊያከስኩ ከሥራው እንድትወጣ መጠህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው።

እናንዳንዴ በጣም ጭንቅ ሲለት ያ ነው ራይት ታይም ትክክለኛ ሰዓቱ የዱዓ እሱ ነውና፣ እዛች በተጨነቅንበት ሰዓት ላይ ቶሎ ውዱአችንን አድርገን ሱጁድ ላይ ማልቀስ ነው። ማን ነው የኔን በር አንኳኩቶ ያልከፈትኩለት? ወመን ዘለዚ የስአሉኒ ወለም አዕጢ ማነው ነው ከልቡኔን ተናንሶ ለምኖ ያልሰጠሁት? እስኪ ቢላህ ዓለይኩም በህይወታችሁ መሐመድ ሁሴይን እንደው በቃ አሁን ተመልካቾችን በያሉበት በህይወታችሁ በጣም ፈልጋችሁት ያላገኛችሁት ነገር አለ፣ መለስ ብለህ አሁን አስበው። ያ ረቢ ብለን ተጨንቀን፣ ያ አላህ ይህንን አድርግልን ብለህ ነው ያልተሳካልን ነገር የለም። ምናልባት ያልተሳኩ ነገሮች ካሉ የሆነ ጊዜ አልሐምዱሊላህ እንኳን አልተሳካ ብለንባቸዋል። ሱብሓነላህ ቢሆን ኑሮ እኮ ይህን አላገኝም ነበር። የሆነ ነገር ከልክለዋል፣ ለሆነ ነገር አመቻችቷል። እና ብዙ ነገሮች ደግሞ ሳንጠይቀው ጠይቀው የሰጠን የሰጠናቸው አይኔ እንዲሁም ብለን ጠይቀን አይደለም ያገኘነው መልካችንን ጠይቀን አይደለም ያገኘነው። ቁመናችንንና አላህ ሱብሓነሁ ወተዓላ አይደለም ጠይቀ፣ ነው ሳንጠይቀው እንኳ አሟልቱ ኒዕማሁን የሰጠ ጌታ ነው። አበኺሉን አና ያ ለ ብ እኔ ስስታ ነ ንፉግ ነኝ ወይ ባሪያዬ በእኔ ላይ ንፉግ የሚሆነው ይላል አላህ ሱብሓነሁ ወተዓላ። ምን ያህል ከባድ ጊዜ እያሳለፍክ እንደሆነ አላህ ያውቃል። ከዚህም ጋር ወደህ ተቀብለህ በምታልፍባቸው መንገዶች ሁሉ ላይ ታግሰ በስራህ ላይ በሕይወትህ ላይ በሁሉም ጉዳይ ላይ ታግሰ እያለፍክ መሆኑን አላህ ያውቃል። የተጻፈልህን ወደህ ተቀብለህ እጅጉን ተስፋ ልትቆርጥ ብለህ እጅ ልትሰጥ ብለህ አላህን ተማምነህ በእሱ መልካምን ጠብቀህ ታግስ። የተነሳህባቸውን ጊዜያትም አላህ አይረሳም፣ ወዳጄ አላህ አይረሳም። ምን ያህል እንደ ሞከር ከአላህ ተመልክቷል። መውደድ ወዶ መቀበል ከባድ በሆነበት ጊዜና ከአላህ ወደ ተቀብለህ ምን ያህል እንዳሳለፍክ አላህ ሁሉንም ተመልክቷል። ወዳጄ አላህ ይቀይርልሃል። አላህ መልካሙን ያደርግልሃል። አላህ በለፋህበት ልክ አላህ ብዙን ይሰጥሃል። አላህ ልብህን ይጠግንልሃል። እሱ አላህ ነው። እሱም ብቻ እመን። ትንሽ ታገስ። አላህ ሁሉንም ነገር ያስተካከለልህ። አላህ አስደስታችሁ። አላህ የዱንያ ቆይታችሁን የምድር የቆይታ ጊዜያችሁን ከሁኔታ ወደ ሁኔታ በየጊዜው እንቀያይረዋለን አለ አላህ ሱብሓነሁ ወተዓላ። ለተርከቡና ጠበቀን አንጠበቅ ከሓል ወደ ሓል በየጊዜው እንቀያይረዋለን። አንዴ ደስተኛ አንዴ ደግሞ ሐዘን ውስጥ እንከታችኋለን አለ። ለምን ሲባል ደስተኛ ብቻ አድርገን ካከረምናችሁ ከደስታ ብዛት አላህን እንዳትረሱ ደስታው አላህን እንዳያስረሳችሁ ወደ ሐዘን እንወስዳችኋለን። ሐዘን ውስጥም አናከርማችሁም ከሐዘን ብዛት ልባችሁ ደግሞ እንዳይሰበር መልሰን ወደ ደስታ ውስጥ እንከፍታችኋለን። የቆይታ ጊዜያችሁን አንዴ በሳቅ አንዴ በሐዘን አንዴ በለቅሶ እያጓዛን እናከርማችኋለን ይላል አላህ ስብሓነሁ ወተዓላ። ደስተኛ ሆኖ ማንም የሚቀጥል የለም። ሐዘንተኛ ሆኖ ቀልቡ ተሰብሮም ማንም ይከርም የለም። ያሰላ ማን ነው? የኔም በር አንኳኩቱ ያልከፈትኩለት ማነው? ነው ከልቡ እኔን ተናንሶ ለምኖ ያልሰጠሁት? እስኪ ቢላሂ ዓለይኩም በህይወታችሁ በጣም ፈልጋችሁት ያላገኛችሁት ነገር አለ? መለስ ብለህ አሁን አስበው። ያ ረቢ ብለን ተጨንቀን፣ ያ አላህ ይህንን አድርግልን ብለነው ያልተሳካልን ነገር የለም። ምናልባት ያልተሳኩ ነገሮች ካሉ የሆነ ጊዜ አልሐምዱሊላ እንኳን አልተሳካ ብለንባቸዋል። ሱብሓነላህ ቢሆን ኑሮ ኮይ ይህንን አላገኝም ነበር። የሆነ ነገር ከልክለዋል ለሆነ ነገር አመቻችተዋልና ብዙ ነገሮች ደግሞ ሳንጠይቀው የሰጠን ናቸው። አይኔ እንዲሁም ብለን ጠይቀን አይደለም ያገኘነው መልካችንን፣ ጠይቀነው አይደለም ያገኘነው ቁመናችንን። አላህ በሰጠን ነገር ደስተኛ አልሆነም። ፎከሳችን፣ ሁሌ ትኩረታችን የሌለን ነገር ላይ ይሆናል። ያለን ብዙ ሆኖ እያለ እሱን ማየት አልቻለም። እሱን ማየት ስንችል የአላህ ሪዝቅ ብዛቱ የአላህን ችሮታ ውለታ በእናንተ ላይ ያለውን ጸጋ ብትቆጥሩ የሚዘለቅ ነገር አይደለም። ሪዝቅ ከላይ ነው። ምድር ላይ አደለ። መጦ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎን ክፈት፣ ፊት ለፊት ክፈት፣ አላህ ለአንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘ ከገባ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል፣ ያከስኩ ከሥራው እንድትወጣ መጠህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው። ብር ይመድባሉ አንተን ከሲስተም ለማውጣት ወፊ ሰማኢ ሪዝቁኩም፣ ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው፣ እዛ ነው የሚሰፈርላት፣ ምድር ላይ አደለ። አንተ ሀብታም የሆንከው ከሌላው በቁንጅና በእውቀት በእውቅና ስለበለጽክ ነው አደለም፣ እንደ ይመስል ርዝቅ ከላይ ሰበብ አሙልታህል ሰጥቶሃል፣ እሱ ለሚያውቀው ጥበብ ከአንተ በላይ እውቀት ያላቸው እውቅና ያላቸው ትልቅ ኔትወርክ ያላቸው የአንተን ያህል ብር የላቸው ሪዝቅ ከላይ ነው። አንተም የሚያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 እየተከፈላቸው አንተ 170 ሺህ ዶላር ሆቴል ገብተህ እያረፍክ በእውቀት በልጣቸው መስል ሪዝቅ ከላይ ነው የሚሰፈር። በብልጠትህ እንዳይመስልህ ከአንተ የበለጡ ብልጦች አሉ፣ አራዶች አሉ፣ እውቀት የተማሩ አሉ፣ ፕሮፌሰሮች አሉ። በቃ አንተ ጀምረ ዋላ አላህ ባርኮላ። ይቅርታ ጌታዬ፣ ይቅርታ መውላዬ። ያው እንደለመድኩት የትም ዞሬ ዞሬ ከደጃፈህ ወደኩ ከነ ግልብ ነውሬ። አንተ ግን ሰተርከኝ፣ አላባረርከኝ። አንተን እያመስኩ ጀሊል አልተውከኝ። እኔማ ወንጀለኛ እኮ ነኝ፣ አመፀኛ እኮ ነኝ። የዋልክልኝ ኒዕማ የዋልክልኝ ሁሉ እኔን መች ኮነነኝ። አመፀኛ እኮ አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር፣ ኮመንት እንዲሁም የፈለጋችሁትን ነገር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉት። ቻናላችን እንግዲህ እያደገ ነው። ለሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ሐምሳ ሺህ እንድንደርስ እስኪ አግዙን አሁን 21 ሺንን ደርሰናል። ትንሽ ነው የቀረን፣ ነገር ግን አግዙን። የቴሌግራም ቻናል ሊንካችን ደግሞ ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ አድርጉ። ሀሳብ አስተያየት ካላችሁ ወይም ደግሞ እንዲሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮመንት ላይ አሳውቁኝ፣ ይሰራላችኋል።